በዚህ መርሃ ግብራችን በየእለቱ የሚከበሩ የቅዱሳን መታሰቢያ በዓላትን፣ የየዕለት ትምህርቶችን፣ መንፈሳዊ ዜማዎችን፣ የየዕለት ገድላት ድርሳናትና የየዕለት ስንክሳር የምናደምጥበት መንፈሳዊ ቻናል ነው። እርሶም ትልቅ ትምህርት የሚያገኙበት ቻናል ስለሆነ ሁላችሁም ወደዚህ ቻናል በመምጣት ላይክ፣ ሼር፣ ሰብስክራይብ በማድረግ የመርሃ ግብራችን ተካፋይ ይሁኑ። ዛሬ መርሃ ግብራችን የምንዘክረው ቅዱስ ይስሐቅ አባታችንን። ቅዱስ ይስሐቅ አባቱ አብርሃም በመቶ ዓመቱ እናቱ ሳራ በዘጠና ዓመቷ ሁለቱም ካረጁ ካፈጁ በኋላ የወለዱት አንድያ ልጃቸው ነው። አብርሃም ከደግነቱና እንግዳ ከመውደዱ የተነሳ በተመሳቀለ ጎዳና ላይ ድንኳን ሰርቶ የወጣ የወረደውን የመጣ የሄደውን ሁሉ እየተቀበለ እግዚአብሔርን እያገለገለ የሚኖር እጅግ ጻድቅ ሰው ስለነበር፣ አብርሃም በወይራ ግራር ወይም በመምሬ ዛፍ ስር ተቀምጦ እንግዳ እየጠበቀ ሳለ ነው እግዚአብሔር አንድነቱን ሦስትነቱን የገለጠለት። ዘፍጥረት ምዕራፍ 18 ከቁጥር 1 እስከ 25 ሮሜ ምዕራፍ 4 ከቁጥር 3 ት አብርሃምም ሥላሴን ወደ ቤቱ አስገብቶ በሚገባ አስተናገዳቸው። እግዚአብሔርም አብርሃምን የዛሬ ዓመት ልጅ እንደሚወልድ ነግሮት በዓመቱ ይስሐቅን ወለደ። በስምንተኛው ቀን የጥምቀት ምሳሌ የሆነውን ግዝረት ገዘረው። ከዚህም በኋላ እግዚአብሔር አብርሃምን ልጁን ይስሐቅን ወደ አንድ ተራራ ላይ ወስዶ በዚያ ላይ እንዲሰዋለት ባዘዘው ጊዜ አብርሃም በጠዋት ተነስቶ አህያውን ጫለ። ልጁ ይስሐቅንና ሁለቱን ብላቴኖቹንም ወስዶ ለመሥዋዕት የሚሆነውን እንጨት ፈልጦ አሸክሞ ሄደ። በሦስተኛውም ቀን እግዚአብሔር ወዳዘዘው ቦታ በደረሰ ጊዜ ሁለቱን ብላቴኖች፣ እናንተ አህያውን ይዛችሁ ከዚህ ቆዩ እኔና ልጄ ግን ወደ ተራራው ሄደን ሰግደን ተመልሰን እንመጣለን አላቸውና፣ ከዚያ አስጠብቋቸው፣ ልጁንም እንጨቱን አሸክሞ ወደ ተራራው ወጣ። እርሱም ወቅለምቱንና እሳቱን በእጁ ይዞ አብረው ሄደው በቦታው ሲደርሱ፣ አብርሃም እንጨቱን በመሰዊያው ላይ ረበረበ። ይስሐቅም አስቀድሞ አባቱን እነሆ እንጨትና እሳቱ አለ፣ ለመሥዋዕት የሚሆነው በግ ግን ወዴት አለ ብሎ ሲጠይቅ አብርሃም መሥዋዕቱን በግ እግዚአብሔር ያዘጋጃል ያለው ቢሆንም ይስሐቅ ግን በዚህ ጊዜ ራሱ መሥዋዕት እንደሚሆን አውቆ አባቱን እንዲህ አለው። እነሆ እኔን ስትሰዋኝ ስወራጭ እጅህን እንዳላስቆርጥህ እጄን እግሬን እሰረኝ አለው። ዳግመኛም ይስሐቅ ዓይኔ ብክን ብክን ሲል ተመልከተህ ራርተህ ትትኸኝ ከፈጣሪ ትጣላለህና ፊቴን ወደ መሬት ደፍተህ አስተኝተህ ሰዋኛለሁ። አብርሃምም ልጁ እንዳለው እጁንና እግሩን አስሮት ፊቱን ወደ ምድር በመድፋት በመሠዊያው ላይ አጋደመው። ይስሐቅም ለአባቱ ፍጹም በመገዛትና በመታዘዝ ለመታረድ አንገቱን በመስጠቱ በአባቱ ሕሊና ፍጹም መሥዋዕት ሆነ። አብርሃምም ልጁን ያርደው ዘንድ በቅለምቱን ቢላውን መዞ እጁን በዘረጋ ጊዜ እግዚአብሔር ቶሎ ብሎ አብርሃምን ጠራውና በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታደርግበት፣ አንድ የምትወደው ልጅህን ከኔ ይልቅ አልወደድክምና እኔን የምትፈራ እንደሆንክ አሁን አውቄአለሁ አለ። አብርሃምም ዓይኑን ባነሳ ጊዜ በኋላው አንድ ጻዳ በግ በዱር ውስጥ ቀንዶቹ በጸሳቤቅ ተይዞ አየ። በጉንም ወስዶ በልጁ ፋንታ መሥዋዕት አድርጎ ሰዋው። ዘፍጥረት 22 ምዕራፍ 1 ከቁጥር 14። ይኸውም ምሳሌ ነው። ምሳሌውም በአብርሃም ታሪክ ላይ በዝርዝር ስለተጻፈ ከዚያ ላይ ይመልከቱ። ይስሐቅም አርባ ዓመት በሆነው ጊዜ የላባህት የምትሆን በሶርያ ወንዞች መካከል የሚኖር የሶርያውን ሰው የባቱኤል ልጅ ርብቃን ከእናቱ ሞት በኋላ አግብቶ በእርሷ ከሐዘኑ ተጽናና። ለሀያ ዓመትም ያህል እርሷ መካኖና ከኖረች በኋላ በአንድ ቀን ሩካቤ መንታ ልጆችን ጸነሰች። ይስሐቅም ስልሳ ዓመት በሆነው ጊዜ ርብቃ ሁለት ወንዶች ልጆችን ኤሳውንና ያዕቆብን ወለደች። ነርሱም በእናታቸው ማጸን ሳሉ ይጣሉ ነበር። ባደጉም ጊዜ ኤሳው አደን የሚያውቅ ሲሆን ያዕቆብ ከቤት ይውልቅ ምትል ሆነ። ኢስቅም አርጅቶ ነበርና ኤሳው ከዱር አድኖ የሚያመጣለትን ስለሚመገብ ኤሳውን የወደው ነበር። ርብቃም ደግሞ ከኤሳው ይልቅ ያዕቆብን ተወደው ስለነበር የምስር ወጥ ትሰራለት ነበር። አንድ ቀን ኤሳው አደን ውሎ ርቦት ደክሞት ከዱር ሲመጣ ያዕቆብን ከምስር ወጡ እንዲሰጠው ለመነው። እርሱም እልቅናህን ስጠኝና እሺ ይሰጠሃለዋል። ኤሳውም እኔ በረሃብ ከምሞት በኩር መሆን ምን ይጠቅመኛል? ያውልህ ውሰደዋል። ያዕቆብ እልቅናውን በመሐላ ካጸናለት በኋላ ዳቦውን፣ ንፍረውን የምስር ወጡንም በእንጀራ አድርጎ ሰጠው። ኤሳውም በልቶ ጠጥቶ ሄደ። ይኸውም ኤሳው የአይሁድ ያዕቆብ የምዕመናነ አሕዛብ ምሳሌ ናቸው። ኤሳው መብሉን ወዶ እልቅናውን እንደ ሸጠ ሁሉ አይሁድም መሥዋዕተ ኦሪቱን ወደው ብኩርናቸውን ለምዕመናን አሕዛብ አሳልፈው ሰጥተዋል። ይስሐቅም አርጅቶ ዐይኖቹ ፈዘው የማያይ ከሆነ በኋላ ታላቁ ልጁ ኤሳውን ጠርቶ ወደ በረሃ ሄዶ የሚወደውን ምግብ አድኖ እንዲያመጣለት ላከው። ኤሳውም ወደ አደን ሲሄድ ርብቃ ታናሹን ልጇን ያዕቆብን ሁለት የበግ ጠቦቶችን አባቱ እንደሚወደው አድርጎ እንዲያዘጋጅና እንዲመረቅ ነገረችው። እርሷም የኢሳውን ልብስ አለበሰችው። ወደ አባቱም ገብቶ ምግቡን አቅርቦ ተመረቀ፣ በረከትንም ተቀበለ። ይስሐቅም ሲዳስሰው የኤሳውን ልብስ ለብሶ ስለ ነበር ያዕቆብ እንደሆነ አላወቀም ነበር። ያዕቆብም አባቱ ከመረቀው በኋላ ወጥቶ ሄደ። ኤሳውም አደን ከዋለበት ተመልሶ መጣና ለአባቱ አድኖ ያመጣውን አቀረበለት። ይስሐቅም የዔሳውን ማንነት ካወቀና ያዕቆብም እንደ ዋሻው አወቀ። ጥንቱንም ተጠራጥሮ ነበርና በዚህ ጊዜ እጅግ ደነገጠ። ለወንድምህ ጌታ ሁነው፣ እርሱም ይገዛልህ፣ የሚረግምህ እየተረገመ ይሁን ብሎ መርቆታልና ያዕቆብም ወደ አጎቱ ላባ ዘንድ ተሰዶ አስራ አራት ዓመት ለላባ ተገዝቶ ራሄልንና ርብቃን አግብቶ ብዙ ልጆችን ወለደ። ሀብት ንብረት ካፈራ ከሀያ አንድ ዓመት በኋላ ወደ አባቱ አገር ተመልሶ ለወንድሙ ብዙ ሀብት እጅ መንሻን ሰጥቶ ታረቀ። ኢሳው ግን እጅ መንሻውን አልተቀበለውም። አርባ ሰዎችን አስከትሎ መጥቶ በሰላም ከተቀበለው በኋላ ተቃቅፈው እየተላቀሱ ተሳስመዋል። ያዕቆብም በምድረ በዳ አቅራቢያ ባለች አብርሃም ይቀመጥባት ከነበረ ሀገር ከአባቱ ከይስሐቅ ዘንድ ደረሰ። ይህችውም በከነዓን ያለችው ኬብሮን ናት። አባቱ ይስሐቅ አብርሃም ይቀመጥባት በነበረችው የወይራ ዛፍ ስር ተቀምጦ አገኘው። ይስሐቅም ዕድሜው 180 ሆኖ ነበር። አብርሃም ዘመን 175 ነው። ለይስሐቅ ስለ ንጽሕናው አምስት ዓመት ተጨምሮለታል። ከዚህም በኋላ አርጅቶ ዘመኑን ጨርሶ ሞተ። እርሱም ከኤሞር ልጆች በገዛውና እናቱ ሳራ በተቀበረችበት በአብርሃምን መቃብር ልጆቹ ኢሳውና ያዕቆብ አልቅሰው ቀበሩት። ረፍቱም ነሐሴ 28 ነው። መዝገበ ቅዱሳን፣ የነሐሴ ወር ስንክሳር፣ ኦሪት ዘፍጥረት አንድምታ ትርጓሜ ከአባታችን በቅዱስ ይስሐቅ ረድኤት በረከት ያሳትፈን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።